ለእኔ ተገርዳችሁ ትኖራለን። ፍሬን አስገቢያት፣ ፍሬን አስገቢያት፣ ፍሬም ጋር አስታርቅ፣ እኔ እወጣለሁ። ኪዱ ጋጸብናቸው። ይኸው አሁን ዳር ቀረች። ምን ነው እንዳትገባ እኔ ግን እኔ የማይገባኝ ነገር እናንተ፣ ኪዱ ለምንድን ነው እንደዚህ በቃ ተንኮል፣ ክፋት ምናምን ብቻ ሚዲያኖ። ጃፒ፣ ለምሳሌ ያውልህ አሁን ኤልሻዳይ አለች አይደለም? ኤልሻዳይ፣ ከኤልሻዳይ ጋር ሁሌ እንጫወታለን ምን እንላለን? ጆከር ይቀርባታል። ጆከር ገብቶ ሲሰርበኝ ወይ ሁለታችንም እንደ ማስማማት መሞከር ነው እንጂ ጆከርን ገና ለገና ወይ ይናገረኛል ምናምን ብላ ለምን ትትላለች? አሁን አንተን ለምሳሌ እዛ ጋ ገብታ ከያለ ተው ጃፒት ረፋት ትስለባት ብትላት ብትልክ ትሰማታለህ እርግጠኛ ነኝ። ምክንያቱም ካለ ቅርበት አንጻር ከእሷ ጋር አውቃ እንድሰደብ ስለፈለገች ዝም ብላ ሰደበችኝ። ያለ ቅህ እውነታው ነው። አረ፣ ለኔ ራሱ አረ ራሱ ሰደበት ይልኝ ሰደባት። ጆከ ጆከ እሚያናደኝ እኮ ምን እንደሆነ ታውቃለህ? ያውለ ጆከር እስከ ኮሜንት የምታነብ መስላ ምን አላችሁኝ፣ ምን አለ ተሳደበ እንዴ ትልልሃለች። መሀል መሀል ላይ ትነቃለች ረግጠኝ። እናንተ ምንድን ነው ቂም የምትይዙ ከሆነማ ሁላችንም ቂማችንን እየተያዝን እንቀጥ። በቃ ታረቁ ክዳኝ ኖ፣ እኔ ችግር የለም፣ አንደራድረስም እሷን በጸበሏ፣ እኔ በጸበ ረፊ። በቃ ረፊ ረፊ የምትያያዙ ከሆነ ላቸው በነዚህ ጋ እሱ ጋር እያስማማል ሰፍሬ ጋ የምትቀያየ ከሆነ ማፊ ፈይድ ሀቢብቲ። ከመቼ ወዲህ ነው አንቺ ከሰው ጋር ቂም መያዝ? እኔ የተጣላሁት ሰው ቢሳደብ አትሊስት ምክንያት አለው። ቁጭ ብሎ አሁን ጆከር ጋር ተጣልቼ ጆከር ቢሰርበኝ ከጆከር ጋር ልጣለም፣ ኤልሻ ካስገደረችን ከኤልሻ ጋ እነዚህ የሚባል ነገር የለም። እኔ ኪዲ ጃፒን ስለምፈራው ነው ዝም ያልኩት፣ ጃፒ ስለሚሰድበኝ ነው ዝም ያልኩት። ኪዲ አሁን እኔ ጆከርን አልፈራውም እንዴ? ጆከርን ፈራዋለሁ ግን ጆከር እየባከህ ብለው

እንኳን ከማዳም ችግር ወጣክ። ብቻ ናም ናም ከሚለው ቃል እንኳን ወጣክ። ሀያ አራት ሰዓት ና ማዳም። አሁን ኪዱና እንትን አላስታርቁም አንቺ ኪዳዬ ተበለች። የሴት ዘበኛው ነው እኮ እዛ ሰው ደረበያ ነው። እኔ ኪዳዬ ቅርታ አድርጊልኝ። እኔ ተው አልኩት አርፈሽ ተቀመጭ አንቺ ሸል አይደለ ያልከኝ ጃፒ ንገራት እኔ ራሴ ሸል እንዴት እንደረገጥኳት አሁን በሰው ነው በዚህ ማለት ነው ሰው ነው ያስታረቀን ኪዲ ርግጥ ነው ያደረገኝ እኮ አንቺ እኮ ሰውን ከፈራሽ አሁን ለምሳሌ ጆከር ሁን ተፋጭ ስትበሰውን ከፈራሽ ለምን እንትን ትላለች። እኔ እኮ አሁን ጃፒም እኮ ባለበት የሰድባታል ይሰድበኛል። ኪዱ እረፍ እኮ ብዬ አር እግዚአብሔርን ለምሳሌ ጃፒ እውነት እኔ ጃፒን የቤት ገብቶ ያውቃል ሰው ሲናገር ኧረ ጃፒ በማርያም ምናምን ካልኩት ማርያምን ስንቴ ትቷል። አለቀ። ከዚህ በፊት ስለሰደብኳት ደብሯት ምናምን መነካካት ስላልፈለገች ነውም። በቃ ፍቱ ስትባሉ አትፈቱ። ምን ገና ስንት ጦርነት ያለባችሁ ሰዎች ናችሁ። በጣም ሶሪ። እኔ ምስኪን ለእኔ ብላ ሙስሊም እኔ ሰዎች፣ ሰይጣን መቼ ነው የሚፈታ? እኔ አንድና አንድ ነገር ልንገርህ ጆከር፣ እኔ ስለማለምን ምናምን ሰርቼ ስለምኖር ኮንፊደንስ ስላለኝ የራሴ ገንዘብ ስላለኝ ማንም እኔ እለምናለሁ፣ አንተ ለማኝ ስለሆንክ ጌምም ስጥጮት ሲሰጡ በጌታ ሆኛለሁ እኮ አሁን ሀብታም ነኝ ስለምታስብ ገባህ? አንተ ተጨንቀለ ነው የምኖረው።

አዘርድ ቆጆኳቸውቸቸበርኳቸውወዳ አድርጌ ትናንት እንደ ቀጠቀጥኩላችሁ አይታችኋል። ሚስቱ እንዴት ጀርባው እንደምትገርፈው ሁሉም ቁጭ አድርጌ አስለቀሺው ጣልኩላችሁ። ከሪከርዱላ አርጉ ብዬ ፊት ለፊት ቪዲዮ ከፍቼ ተሰራውለት። ከብት ጀግንነትህን እየተናከርክ ነው። ሽምፊላ ስማ፣ ላዩ ላይ ያለውን ቆዳ እንዴት እየተፈለቀከ ጭቃ እንደሚወጣ እንደቅማል የተሸበሸበ የተሸበሸበ ሰውነት ውስጥ አለ። የሚስቱን ስም ስጠራበት እኮ አበዴ አበዴ፣ አንተ ሰማንያ ሁለት ኪሎ ጡት ይዛ ያቺ ከብት። ስንት ኢሜል እንዳለው ታውቃላችሁ? ኢሜሉ ብቻ ኢሜሉ 17 ኢሜል አለው። አለከኝ፣ የረገጠ ነበር የምትሉት ማለት ነው። እኔ እልክልሻለሁ። ይኸውልሽ የምትፈልጊው የታክስ ሰራተኛ ነው፣ እስከ ቤቱ ሎኬሽን ሁሉንም እልክልሻለሁ። እጥምባታም አሁን አጠፋዋለሁ እ ቦርጫማ ጃፒ ልንገርህ፣ አላቀውም አልኩኝ፣ እኔ አላቀውም ከዛ ሊሞት። እንዴት አታውቀኝ? አሁን ጃፒን አላወኩትም፣ አላውቀውም ስል ምንም አላለም። በጣም ታዋቂ የሆነ ነበር መሰለኝ። ሶቤት፣ አንቺ እኮ ሶቤት ስለማትሄጅ ከብት ችግር የለውም። ነገ አርብ ነው። ነገ በሰፊው ነው እነዚህን ከብቶች አሁን እንግሊዝኛ ነው። ስራ አለኝ። ሞርገን አርባ ሙስ ሞርገን አርባይት እየወዳብ እየተሳደበ ነው እኛን እያሉ ነው በኮመንት። ሁለትሶ ፈለቀ ኮመንት ላይ የአምሮት ፈለቀ በሉት፣ የአምሮት ፈለቀ በሉት። የአምሮት ፈለቀ የሚስቱ ስም ነው። ማንም የሚስቱን ስም እኔ ብቻ ነው የማውቀው።

እኔ አስጠላኝ፣ ግማታማ እያለ አጠፋዋለሁ። ሙሉ ቴሌግራም ፖስትላቸዋለሁ። በወርጩን ካላቀዘቀዝኩት እኔ ጆከር አይደለሁ። የአምረት ፈለገ በወርጩን ብቻ አይደለም ቂጡን እናቀዘቅዘዋለን። የመቀነስ ያለበት ሰው ነው ስልክ ተሸክሞ የሚዞር ኪዱ፣ ሌላ ስልክ የለሽም? እስኪ ኪዱ፣ ሌላ ስልክ ካለሽ፣ እየሰደበ ሌላ ስልክ ካለሽ፣ ሂዱ በዛኛው ስልክ ልክፈትላችሁ። ስልክ ከሌለ ገባ

የአእምሮት ፈለቀ ገና እስከ ቤተሰብች አባትሽን ቅድማያትሽን አንጥቼ እረግጣቸዋለሁ። እኔ እመንኛ አለቅሽም አንችነሽ እኛን የምታሰድቢ አማራን ሕዝብ የምታሰድቢ እዚ ያለውን ሁሉ የምታሰድቢ አንችነሽ አለቅሽም። ገና ጋትሽን አለሰልሰዋለሁ። እሱ የሆዱን ቦርጭ የጨጓራውን ቦርጭ አጠፋለታለሁ። በህይወታችሁ ላይ ሌላ ሰው ምቀኛ አትሆኑ፣ ደስተኛ ሁኑ። ያላቸውን ነገር እግዚአብሔርን አመስግኑ።

ጆከር ከሌለ ቲክታክ ላይ መተንፈስ አትችም። ሸል ሸላለ ማይም ፓንት መልበስ ማይችል አለኔ በጣም እኔ ሚስቲቱ ያሳዘነችኝ የሆነ ግን ወይ እዮዲያ ብዬ አለችው ሚዩት አረግ ብሎ አ እዮዲያ ባሁኑ ሆድህን ቀንሰው ስትለው እየለ አረ ሚዩት አላረግም ስለው ወይኔ ሚስጥር ወጣ። አንቺ ሚስቱ እኮ ችግር አለባት እኮ ሄድሽዬ፣ እናቴን ነው የምልሽ። ሚስቱ ወላሂ ችግር አለባት። ችግሯ ምን እንደሆነ ታውቂያለሽ? መሀል ጣቷ እንደ ወንድ ሊቃ ይሰራል። መጀመሪያ በመሀል ጣቷ ሚስጥር አውራን ስላላችሁ ነው። ይቅርባት፣ ነገ እንዳይወርድባት ማ ይሰድባታል፣ ይሰዱሻል ነኝ

ቀስ ብዬ ስስ ጎኑ እንፈልጋለሁ በስስ ጎኑ እንገባበት። እሱ ሚስቱ ከተነካ ሚስቱ እሷ ናት የምታሰረ። ቤቱ ሙሉ በእሷ ስም ነው ያለ። ሕይወቱ በእሷ ስም ነው ሕይወቱ ሙሉ ብታዩ። አይ ያው ሴትዮዋ ምንም አላረገችም። በነገራችን አዳምድ አሜሪካ ያለ ሰው ሰውን ማስቀየም አይችልም። ላምን ካልሽኝ ሙሉ ሕይወቱ ጎግላለ። ትልቁ ክፋት እኮ አሁን የአንድ ሲስተም እዛ ያሉት ፕራይቬት የሆኑትን ነገሮች ከፍለው ማውጣት አይችሉም። አንቺ ፔፓል ካለሽ ግን አጭር ሲስተም አለው። ሌላ አገር ለሚኖር ሰው ፔፓል ካለው በፔፓል በክፍያ እራሳችሁ የምተዋጡት አለ፣ እዛ ላሉት የማይሰጧቸው ነገሮች። እኔ እነግራቸዋለሁ፣ ፔፓል ያላችሁ ሲስተሙን ይሰጣቸዋል። ቪፒኤን መጠቀም አለባችሁ። ቪፒኤን ከተጠቀማችሁ በኋላ ግን ብዙ ነገሮችን ይሰጣቸዋል፣ እዛ አገር ላይ የማይፈቀዱ ነገር ለምንድነው? ትጠየቃለህ። እዛ ሀገር ላይ ከሆንክ ግን ሌላ ሀገር ሆነ ቪፒኤን የአሜሪካን ቪፒኤን ትጠቀማለህ። ፔፓል ላይ ክፍያ ያለው በፔፓል ትከፍላላችሁ። ቀጥታ ሁሉን ነገር ማውጣት ትችላላችሁ። እንድነችና ለአብሮ ተፈለቀ የመጣችበት ኑሮዋ ቤተሰቦቿ፣ የቤተሰቦቿ ፎቶ ሁሉ ሰብስብ ያውጡቸዋል። ከዛ በኋላስ? ጆከር መንግስት ነው ተያደሻባት፣ አሳብደዋለሁ። ኮመንቱ ማግኝማራሚን እኔ እንደሚመስለኝ እራሱን ስደበው፣ እራሱን ሙሉ ጨርገ ስደበው። ምን አገባሻ አንቺ በእኔ ይወታንች። እኔ ራሴ በራሴ ምላስ ምችላለ፣ ሰው ምክር የማይሰጠኝ የሚያዋጣኝን ነገር ራሴ መምከር መብት ነው እንዴ? መምከር መብት ነው። እኔ እኮ በሰው ምክር ከሄድኩማ እስካሁን ገደል ገብቻለሁ። እኔ ራሴን ራሴ ጣት የራሱ ራሱ አልታዘዝም፣ ካላይ ሰብሬ ጥለዋለሁ። ያንሻል መንግስት ነው አሽቃባጮች መንግስት ነው እያሉክ ነው እየከ አይደል? ጆከር መንግስት ነው፣ መንግስት ነው ጆከር፣ ኪንግ በሉ ኮመንት ላይ ጆከር ኪንግ አንድ ሺህ ሰው ጻፍ። ከዛ ውጭ ኮመንት የምጽፍ ቦልቃሉ። እዚህ ቤል ጎብልዞች ምን አይነት አሽቃባጭ ናቸው እናንተ! በሕይወቴ ይኸውልሽ፣ እኔ ቲክቶክ ላይ እኮ መጥቼ አማራነትን ያልሸጥኩኝ ብሔርተኝነትን በብሔርተኝነት ገንዘብ ያልነገድኩኝ በብሔርተኝነት ገንዘብ ያላሰባሰብኩኝ፣ ዛሬ ድረስ አቋሜ ላይ ጸንቼ ያለውኝ እኔ እና እኔ ብቻ። አንድ ቀን ከብሔርተኝነት ለምን እናቴ ልጅ ይቀየርበታለሁ? አማራን ትንሽ ሸርተት ብሎ ቀነቀ ህዝብ የሚወደኝ አዲስ አባ ገብቼ ልታሳስሪ ልታስቀጭኝ እስኪ ጆከር ማግባት የምትፈልጉ አንዳንድ ቁጥር ጻፉ። ወንዱ ሁሉ ወንዱ ጾታዬን እቀይራለሁ ነው አንልሽ ወንዱ አንድ ቁጥር የሚጽፍልሽ እህቴን እሰጣለሁ። ይኸውልሽ አርጎ ደጉድታ ዜሮ ጻፈች። ሲስተር ሲስተርች አንቺ አታሽቀብጡ። ሴቶች ኮራችሁ፣ አታሽቀብጡ። አረ ከፍለው ነው የሚያገቡኝ። ምን ሆነሽ ነው? ወንድ እኮ እና እኔ ለምን አታገባኝ? ነገር ተበላሽ ቆጣ ሞልቶብኛል። ሶስት መቶ ምናምን ሴት አለኝ። ዜሮ የጻፍሽው ነይ አንቺ፣ እድሜሽ ልክ ዜሮ ይሁን። ዜድ የምትባይ መሀይም ነይ። ደግሞ ቦሌ ቦሌ ሻማ መንግስት እኮ ናት። ጌም እንጫወት። ጆከር ግባና ግን አስቀይምሻለሁ ታይ ታይ። እህትነት ይበልጣል እኮ በፍቅር ውስጥ ስትሆኚ መቀየም ይማለ ምናምን ምናምን። እህትነት ትልቅ ነገር እኮ። አይ እኔ እኮ ሰው አላስቀይምም። ጆከር ይሄኔ አላስቀይም። አስብበትና ንገረኝ። በተዳር ውስጥ ስትሆኚ ወይ አንድ ቴክስት አይልሻለሁ ወይ የሆነ ስልክ አልፈልግም። ከአንተ ጋር ነው የማወራው፣ ከአንተ ጋር ብቻ። ጆከር ንጉስ ነው፣ ጆከር መንግስት ነው። ጆከር እየሸችውን እኔ የአማራን ፖለቲካ ምመራን፣ ብቻ አማራውን አማራ ብዬ የማስከበርን ብቻ ነው።

ናርዲ ናርዲጌኔ ፍቅር አሁን ወሬ ልሰሙ የመጣችሁ ሰዎች ታፕታፕ አድርጉ። ታፕታፕ ካላደረጋችሁ ደግሞ ውጡ ከቤቴ። ይሄ ናት ፊልም ብዙ ልሽራቅበል እንደዚህ ልሆን በጣም እንትን አልኩኝ። እንደ ስሙ ጠጉሬ ወደዳችሁት? ግን አጠረ በዛ አይደለ? እንትን ልትሉ የመጣችሁ ሰዎች ወሬ ልሰሙ ታፕታፕ አድርጉ። አይላቪቱ ናርዶ ሲሊኔ ፍቅር ጣምሞች ዱ ዩ ጋይስ ላይክ ማይ ሄር? ኮፊ ብራውን ይባላል። ዛሬ ልክ አይደለም ፊልተሩ። እሺ እንምረጣ እ ይሄን አልወደዳችሁትም? ን ስ ኬታለች ተጻፈል ወይ እስኪ እንትን አምጪ እስኪ፣ መብራቱን ላብራ። ሳበራ ይሄ ፊልተር አያምርም።